እኔን አየህ አብን አየህ የሚለው ቃል ነው። በመጀመሪያ አብ አይታይም። እሺ አብ እንደማይታይ ኢየሱስ ክርስቶስ ራሱ ይናገራል። ዮሐንስ ወንጌል እዚያው ላይ ምዕራፍ አምስት ቁጥር ሰላሳ ሰባት ላይ አብን አንድም እንኳ ያየው የለም ድምጽም ከቶ አልሰማችሁም እያለ ይናገራል። ስለዚህ ቀጥታ ስለማየት አይደለም እያወራ ያለው። ስለምንድን ነው ከተባለ እዚያው ስራውን ስለማየት ነው እና ንግግሩን ስለመስማት ነው የተናገረ ሐዋርያቶች ያልተጠመቁ ማለት መረጃ አንድ የተረጋጋበት ረት አውራላ ሐዋርያቶች በአብ በወልድ መንፈስ ቅዱስም አልተጠመቁ ውሸት ነው፣ እንደዛ የሚል የለም። እና እኔና ያብናየ ስል ጊዜ ለምን አትረጋገኙ በተራ ናውራ አንተን ለካልክ አንተ ክሆና የምታመጣው ማስረጃ እም ተጠመቁ የሚለው በኢየሱስ ስም ነው የሚለው ማስረጃ እየሰጠ ሆነው ቅድም ጀም ማስረጃ ተናገር ያለው ሚሲል የሐዋርያት ስራ ምዕራፍ ሁለት ቁጥር ሰላሳ ስምንት ላይ አዎ የለም። እንደዚያም በአባ ሁሉ በመንፈስ ቅዱስም የተጠመቀ የለም። መቀመጥ የለም። አዋርያቶች በምንድን ነው አንተ ና ምታመጣው? በዚያ ተቃራኒ የሆነውን ነው እኔ የምሰጠው። ጥምቀትን ሲያዝው ጊዜ እነ ጴጥሮስ በምንድን ነው ያዘዙት? መለስ። በቃ እሱ ያወራው ማውራት ፈልጎ ነው ከሐዋርያቶች በአብ በወልድ መንፈስ ቅዱስ ስም የተጠመቀ አንድ አለ የለም? ጀጀው ሚ ተነሳ፣ ምን አልከኝ? በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ሐዋርያ አለ ወይንስ የለም? ይሰማላ ይሰማል። በአብ በወልድ በመንፈስ ቅዱስ ስም የተጠመቀ ሐዋርያ አለ ወይም? እሱ ስታወራ ከልጁ ጋር ከአብ ጋር ስታወራ ሐዋርያ በመንፈስ ቅዱስ ስም የተጠመቀ አለ? ለጥያቄው መልስ ልትሰጥ ነው አይደል አዋቂ ነው አይደል ለዚያ ነው በመካከል እየገባ ከልጁ ስታቆርጥ የነበረው ስለዚህ ምንድነው ያልኩት እኔ በወልድ መንፈስ እሺ አይሰማም ይሰማል ስለዚህ እኔ ያነሳሁትን ሀሳብ ልትመልስ ፈልገህ ነው

ልድገምልህ ትመልሰዋለህ? ጆጆ ትመልሰዋለህ? ጆጆ በቃ መናገር አይፈልግም። ምንም ማድረግ አይቻልም። አቤት ያንተ ኔትወርክ ነው የኔ ነው። ስለዚህ እኔ ያነሳሁትን ሀሳብ እኔ ስለሆንኩ የማውቀው ከልጅ ጋር እርሱ ስነግርህ የነበረው ከሐዋርያቶች በአብ በወልድ መንፈስ ቅዱስ ስም ተጠምቋል የሚል የለም። መጽሐፍ ቅዱስ ላይ በዚህ የተጠመቀ የለም። እነሱም ልክ እንዲሁ ከሐዋርያቶች በአብ አላውቅም፣ ምንም እየተሰማኝ አለለም በቃ እሺ፣ ሲሰማ ነው አባቴ አውርደውና ተመልሶ ይግባ እና። ስለዚህ ምንድን ነው ያለው ማስረጃ ያነሳው ነበር። እዚህ ላይ የክርስቶስ ትምህርት ቢሆን ኑሩ መፈስ ቅዱስ ማስጠመቅ የሚለው ነገር፣ ከዛ በኋላ ሐዋርያቶች የሐዋርያት ስራ ላይ ይሄም አነሱት ነበረ። ነገር ግን ከዚህ ሌላ ነው ያነሱት እነሱ ማስረጃ። የሐዋርያት ስራ ምዕራፍ ሁለት ቁጥር ላይ ያለ ጴጥሮስ ምን ይላል? በኢየሱስ ክርስቶስ ስም ተጠመቁ ነው ያለው። ያው ሁለቱን የሥላሴ አካሎች ገደል አስገባቸው። የክርስቶስ ትምህርት ሆኖ በነበር ያ ግን በአብ በወልድ በመንፈስ ቅዱስ ስም ተጠመቁ ብሎ ነበር የሚያዘው። ነገር ግን ይሄን አላዘዙም ሐዋርያቶች። በማን ያዘዙ ከተባለ በአንድ በኢየሱስ ክርስቶስ ስም ነው። ስለዚህ ያ ሥላሴን ለማስገባት ሆን ተብሎ የተጨመረ ጥቅስ እንደሆነ ከዚህ ከነ ጴጥሮስ ትምህርት የተረዳላቸው ነው ባጭሩ። ሲቀጥል ነቢያቶች ይሄ ነገር ከአምላክ ዘንድ የተወረደ ሕግና ስርዓት ቢሆን ያለፉት ነቢያቶች በተጠመቁ ነበር። አንድም ግን ነቢይ በዚህ መንገድ ላይ አልነበሩ። ይህን ይመስላል። ሌላው የእግዚአብሔርና የኢየሱስ ክርስቶስ ልዩነት ብለህ ያነሳሁት እኔን ያየ አብን አየ ሲል ጊዜ ስለ ቀጥታ ማየት እየተናገረ አይደለም። ክርስቶስ የአብን ስራ ወክሎ በምድር ላይ ስለሚሰራ ለዚያ ነው እኔን ይህን ስራዎችን ያየ አብን እንዳየ ይቆጠራል እያለ እየተናገረ ነው እንጂ ስለ ቀጥታ እይታ እየተናገረ አይደለም። የምሰራውን ስራ በመካከላቸው እያያቸው የምናገረውን እየሰማቸው እያለ እታች አብራርቶታል እራሱ ስለዚህ የክርስቶስ ስራዎች ተአምራቶቹ ይሄ ሙታንን ማንሳት ምናምን የማን ስራዎች ናቸው የአብ ስራዎች ናቸው ያናየህ ማለት አብናየህ ማለት ነው እያለ ኢየሱስ እየተናገረ ነው እነዚያ የአብ ስራ ናቸው ገብተዋል አለ አብ በእኔ በኩል የሚሰራውን እያለ ይናገራል እዚያ ላይ ገብተዋል የትምህርቱም ልክ እንዲሁ ከአብ የተሰጠው ነው። ስራዎችም ተአምራቶቹ ከአብ የተሰጠው ነው። ሰው እነዚያን አየ ማለት ልክ አብን እንዳየ ነው። የአብ ስራዎችና የአብ ንግግሮች ናቸው ማነ